ጤና ይስጥልን። በያላችሁበት እንዴት ቆያችሁ? የትም ያልተሰሙ አበይት ዜናዎችን አጠር አጠር አድርገን እንንገራችሁ። በአዲስ አበባ ከተማ የመንግስት ባለስልጣን በዝንጀሮ ፈንጣጣ መያዛቸው ተሰምቷል። ይህን ዜና በዝርዝር እንነግራችኋለን። በአሁን ጊዜ የኢትዮጵያ ህዝብ ጦርነት አንገሽግሾታል። ሳውዲ አረቢያ ከተሳካላት ለኢትዮጵያ ህዝብና ለኤርትራ ህዝብ የምስራች ይዛ ብቅ ብላለች። ኢትዮጵያና ኤርትራንም ለማነጋገር እንቅስቃሴ ጀምር ያለው ብላለች እናስደምጣችኋለን በሰፊው የቀድሞ የሰላም ሚኒስተር ዴታ ታዬ ደንዳ ባለፉት ጥቂት ዓመታት ሶስት የግድያ ሙከራ እንደተደረገባቸው ከመታሰራቸው በፊት ቃለ መጠየቅ ካደረጉበት ሚዲያ ጋር ተናግረዋል የታዬ የአፋን ኦሮሞ ቃለ መጠየቅ በርካቶችን እያነጋገረ ነው ለመሆኑ በዚህ ቃለ መጠይቅ ምን ምን ነገሮችን ታዬ ደንዳ እንዳነሳ የሚለውንም እናስደምጣቸዋለን። በኢትዮጵያ የአሜሪካ አምባሳደር ማሲንጋ በቅርቡ ከድሮን ጥቃት ጋር በተያያዘ ኤምባሲያቸው ያወጣው መግለጫ በስህተት ነው ሲሉ ተናግረዋል። ይህ ዜና በርካቶችን አስደንግጧል። ለመሆኑ የአሜሪካ መንግስት እንዲህ ማለቱስ ምን ማለቱ ነው ሲሉ ነው የተደመጡ። በቅድሚያም በአዲስ አበባ ከፍተኛ የመንግስት ባለስልጣን በዝንጀሮ ፈንጣጣ መያዛቸው ተሰምቷል። በኤምፖክስ ወይም በዝንጀሮ ፈንጣጣ በሽታ እንደተያዙ ቢጠረጠሩም ለይቶ ማቆያ አልገባም ያሉት የመንግስት ኃላፊው ሆቴል ውስጥ ተቀምጠው ይገኛሉ ነው የተባለው። በሽታው በአዲስ አበባ ከተማም በፍጥነት እየተስፋፋ መሆኑ ታውቋል። በሌላ በኩል ሁለት ሰዎች መያዛቸውም ተሰምቷል። በሽታው የተገኘባቸው ሰዎች በአማራ ክልል በመተማና ባህር ዳር ዘንዘልማ ከተሞች ነው። በዝንጀሮ ፈንጣጣ በሽታ የተያዙት ሁለቱ ግለሰቦች አሁን ላይ በሕክምና ላይ ይገኛሉ። በመተማ አንድ ግለሰብ በበሽታው መያዙ የተረጋገጠው በዛሬው እለት ሲሆን በባህር ዳር ዘንዘልማ የተገኘው ኬዝ ከሶስት ቀን በፊት ነው፣ ሰኔ አምስት 2017 ዓ.ም። በአጠቃላይ አሁን ቀደም በኢትዮጵያ 18 ሰዎች በዝንጀሮ ፈንጣጣ መያዛቸው ነው የታወቀው። የቀድሞ የሰላም ሚኒስተር ዴታ ታዬ ደንዳ ባለፉት ጥቂት ዓመታት ሶስት የግድያ ሙከራ እንደተደረገባቸው በድጋሚ ከመታሰራቸው በፊት ከሆርን ኮንቨርሽን የበይነ መረብ ጣቢያ ጋር ባደረጉት ቃለ ምልልስ ተናግረዋል። ታዬ የመጀመሪያውና ሁለተኛው የግድያ ሙከራ የተደረገባቸው በ2014 እና 2015 ዓ.ም ም ለጨፌ ኦሮሚያ ጉባኤ አዳማ በሄዱበት ወቅት እንደነበር ገልጸዋል። ሶስተኛው የግድያ ሙከራ በ2015 ዓ.ም ከጨፌው ጉባኤ አንድ ወር በኋላ መኖሪያ ቤታቸው አካባቢ እንደተደረገባቸው አቶ ታዬ አስረድተዋል። አቶ ታዬ በአዳማ ስብሰባ ጠቅላይ ሚኒስትር አብይ አህመድ የሰሜን ጦርነትን ባስጀመሩበት ሰዓት የህወሀት ታጣቂዎች ወደ አማራ ክልል እንዲገቡ የለቀቅነው ሆን ብለን ነው፣ እስኪ በዚህ በኩል ያሉት የፋኖ ኃይሎች ይረጋጉ ብለን ነው ማለታቸው በርካቶችን እያነጋገረ ሆኖ አግኝተነዋል ነዋል አቶ ታዬ በዚህ በአፋን ኦሮሞ በሰጡት ቃለ መጠየቅ በርካታ ጉዳዮችን ያነሱ ሲሆን የህወሀት ታጣቂዎች ወደ አማራ ክልል እንዲገቡ የፌዴራል መንግስት በተለይም ደግሞ ጠቅላይ ሚኒስትር አብይ አህመድ ይቀናቀኑኛል የሚሏቸው የአማራ ሊቃነን እንዲሁም የአማራ ታጣቂዎች በተለይም የፋኖ እንዲሁም የሚሊሻ አባላቱ በህወሀት ኃይሎች እንዲመቱ አስቦ ነው ማለታቸው በርካቶችን እንዲነጋገሩበት ያደረገ ጉዳይ ሆኖ አግኝተነዋል። በአሁን ጊዜ የኢትዮጵያ ህዝብ ጦርነት አንገሽግሾታል። ሳውዲ አረቢያ ከተሳካላት ለኢትዮጵያ ህዝብና ለኤርትራ ህዝብ የምስራች ይዛብቅ ብላለች። ኢትዮጵያና ኤርትራን ለማነጋገርም እንቅስቃሴ ጅምሬአለሁ ብላለች ሳውዲ አረቢያ። በኢትዮጵያና ኤርትራ መካከል የተፈጠረውን ውጥረት ለማርገብ ሁለቱን ሀገራት ለማቀራረብ እንቅስቃሴ መጀመሯን የዲፕሎማቲክ ምንጮች ገልጸዋል። ከዚህ ቀደም በፈረንጆች መስከረም 2018 ዓ ም በአብይ አህመድ እና ኢሳያስ አፈወርቂ በተፈረመው የጅዳው የሰላም ስምምነት ሳውዲ አረቢያ ሁለቱን ሀገራት እርቅ እንዲፈጽሙ ማድረጓ የሚታወስ ነው። ስምምነቱን ተከትሎ በኢትዮጵያና ኤርትራ መካከል ለ20 ዓመታት የቆየው የግጭት አዙሪት ወደ ሰላማዊ ግንኙነት መቀየሩ ይታወሳል። ይሁንና ከቅርብ ጊዜ ወዲህ ኢትዮጵያና ኤርትራ የቃላት ጦርነት ውስጥ መግባታቸውን ተከትሎ የአፍሪካ ቀንድ ፖለቲካ ውጥረት እየነገሰበት መምጣቱ ይስተዋላል። ጉዳዩ አሳስቦኛል ያለችው ሳውዲ አረቢያ ይህንኑ ውጥረት ለማርገብ ታሳቢ ያደረገ እንቅስቃሴ መጀመሯን ለጉዳዩ ቅርበት ያላቸው ወገኖች ገልጸዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር የሆኑት ፈይሰል ቢን ፋራህ አል ሳዑድ የኢትዮጵያና ኤርትራን ባለስልጣናት ለማነጋገር ጥረት መጀመራቸውን ሁኔታውን አስመልክተው ለዲፕሎማቲክ ምንጮች አስረድተዋል። ሳውዲ አረቢያ ከሰባት ዓመታት በኋላ ድጋሚ ኢትዮጵያና ኤርትራን ለማቀራረብ እንቅስቃሴ መጀመሯ በሀገሪቷ በአፍሪካ ቀንድ ቀጠና እና በቀይ ባህር አካባቢ ፖለቲካ ላይ ያላትን ከፍተኛ ፍላጎት የሚያሳይ ነው። ሳውድ አረቢያ ሁለቱን ሀገራት ለማነጋገር እንቅስቃሴ ጀምራለች ቢባልም በኢትዮጵያም ሆነ በኤርትራ መንግስት በኩል እስካሁን ድረስ በጉዳዩ ላይ የተሰጠ ምላሽ የለም። በኢትዮጵያ የአሜሪካ አምባሳደር ማሲንጋ በቅርቡ ከድሮን ጥቃት ጋር በተያያዘ ኤምባሲያቸው ያወጣው መግለጫ በስህተት ነው ሲሉ ገለጹ። በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋ የኤምባሲያቸው ግንቦት 15 ቀን 2017 ዓ.ም የፌዴራል መንግስት በዜጎች ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም በሚል የተላለፈው መልእክት በስህተት ነው ሲሉ ገለጹ። መልእክቱም በአስተዳደራዊ ስህተት የተካተተ ነበር ሲሉ በምክንያትነት አስቀምጠዋል። ስህተት ነበር ስህተት ነበር ከማለቱ ውጪ ምንም ተጨማሪ የሚገለጽ የሚሆን የሚቀነስ ነገር የለውም። በመጀመሪያ የተፈጸመውን የመግለጫውን ረቂቅ ነበር የተጠቀሙት፣ እኔ ያላየሁትና ያላጸደቅሁት ነው የተጠቀሙት ይህም በአስተዳደራዊ ችግር የተፈጸመና እንዳለመታደር ሁኖ ተላለፈ ሲሉ ትናንት ሰኔ አምስት 2017 ዓ ም በሰጡት ጋዜጣዊ መግለጫ ተናግረዋል። በመጀመሪያ ኤምባሲያቸው ያሰራጨው መረጃ የፌዴራል መንግስት በዜጎቹ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም የሚል ሀሳብ የነበረው ቢሆንም ከሰዓታት በኋላ ይህ ሀሳብ እንዲነሳ ተደርጓል። አምባሳደሩ በትናንቱ መግለጫቸው በኤምባሲያቸው በኩል በኢትዮጵያ ለሚንቀሳቀሱ ታጣቂ ኃይሎች ለቀረበው የሰላማዊ ውይይት ጥሪ አስመልክቶ በሰጡት አስተያየትም ከተወሰኑ የኦሮሞ ነጻነት ተዋጊ ቡድኖችና ከአንዳንድ የፋኖ ታጣቂዎች ቡድኖች በኩል አዋንታዊ ምላሽ ማግኘቱንና ተስፋ እንዳላቸው አስታውቀዋል። በእርግጥ ብዛት ያላቸውና ዘርዘር ያሉ ቅድመ ሁኔታዎችን አቅርበዋል ሲሉም ነው አምባሳደሩ በመግለጫቸው ላይ ያሰፈሩት። የተፈራው አልቀረም፣ እስራኤል ሌሊቱን ኢራንን ስትመታ አድራለች። በዚህም የኢራን በርካታ የጦር ጀነራሎችና የኢራን የኒውክለር ጣቢያዎች ተመትተው አድረዋል። ኢራን ከፍተኛውን የጦር ጀነራል ሁሴን ሳሊማም ጭምር መገደላቸውን ዓለም አቀፍ ሚዲያዎች ዘግበዋል። እስራኤል ጥቃቱን የፈጸመችው በአምስት ዙር ነው። እስራኤልና ኢራን ወደ ሙሉ ጦርነት መግባታቸውም አይቀሬ ይሆኗል። ኢራን እስራኤል ከባድ ዋጋ ትከፍላለች የሚል ማስጠንቀቂያ ስትሰጥ፣ እስራኤል በበኩሏ ጥቃቱ ሊቀጥል እንደሚችል ማስጠንቀቃለች። በዚህ ሰዓት የኢራን አየር ኃይልም የኢራቅን አየር ክልል አልፎ ወደ እስራኤል እያመራ ይገኛል። ኢራን ከአንድ መቶ በላይ ድሮኖችን በመጠቀም ለእስራኤል ጥቃት የአጸፋ ምላሽ ለመስጠት መዘጋጀቷ ተዘግቧል። ይሁንና የአሜሪካ እንዲሁም የዩናይትድ ኪንግደም እና የእስራኤል አየር ኃይሎች የተላከውን የተላከውን ሚሳኤል ለመመከት በዝግጅት ላይ መሆናቸውን ቀደም ሲሉ የወጡ መረጃዎች ያመላክታሉ።